ያነሳነው ዋንጫ ከሊጉ ዋንጫ አይተናነስም ሲል የሲዳማ ቡናው ሀብታሙ ታደሰ ተናገረ። ትናንት በኢትዮጵያ ዋንጫ የፍጻሜ ጨዋታ ሲዳማ ቡና ወላይታ ዲቻን ሁለት ለአንድ ባሸነፈበት ጨዋታ አንዱን ግብ ማስቆጠር የቻለው ና በጨዋታው ጥሩ እንቅስቃሴ በማድረግ ቡድኑ ዋንጫው እንዲያነሳ ከፍተኛ ሚናም ተጫውተዋል። በጨዋታው ስላሳየው ሳየው እንቅስቃሴ ና በውድድር አመት ዙሪያ ከጣቢያችን ጋር ቆይታ ያደረገው የፊት መስመር ተሰላፊው ሀብታሙ ታደሰ በፍጻሜው ጨዋታ ላይ ግብ ማስቆጠሩ እንዳስደስተው አንስቶ ዘንድሮ የእኛ ቡድን በሌሎች ቡድን ተገማች እንደሆን ይሰማኛል። ከዛም አልፎ ግን ስብስብ ብቻውን ለውጥ እያመጣል የሚል እምነት የለኝም ሲል የሊጉን ዋንጫ ያጡበትን ምክንያት ያብራራል። ሀብታሙ ታደሰም አደሰም ያልሆነበት ምክንያት የመጀመሪያው ሌላ ቲሞች እኛ ተዘጋጅተው ነው የሚመጡት፣ ጠበቅ ብሎ ነው የሚወጡት። ሌላ ቦታ የማያደርጉትን ነገር እኛ ቲም ላይ ያደርጋሉ። ተገማች ተገማቸውንን አንዳንዴ ደግሞ ስብስብ ብቻም ውጤት አመጣም ብዬ አምናለሁ። ትንሽ የሆነ አዲስ ነገር መፍጠር አለብን። ተገማሽ በቃ ጨዋታችን ማን ማን እንደሆነ ይታወቃል። ግን አሁን እስክንግባባት ድረስ ጊዜ ወስዶብን ነበር። አሁን ትንሽ ወደ ራሳችን መተናል። አሁን በደንብ ቀጣ ዓመት የዚህ ሻምፒዮንስ ልጉም አለብን። ቀጣ ዓመት በዚህ መነሳሳት በዚህ ሞራል ዋንጫ እንመጣለን ብዬ አስባለሁ። አጥቂው ይህንን ዋንጫ ማንሳታችን ትልቅ ፋይዳ አለው፣ ከሊጉ ዋንጫ አይተናነሳል ብዬ አላስብም ብለዋል። ትልቅ ትልቅ ትልቅ ፋይዳ አለው። ከዛ ዋንጫ ጋር ምንም አይተናነስ አይደለም። ሀገር እንወክላለን፣ በዚህ ውድድርም ሀገር እንወክላለን። በባህር ዳርንም እንደዚህ ወክለን ነበር፣ ብዙ ሄደን ነበር። በባህር ዳር ጋር ብዙ መነሳሳት ፈጠረን ነበር። ብዙ ውጭ ድሎች እኔ አሁን አግኝቼ ነበር። ውጭ ድል ያው ነገሮች አልሆኑም፣ ሙሉም ስላለብኝ በአንዳንድ ነገሮች እንትን አለብኝ። ያንን ድጋሚ ማምጣት ነው፣ አካባቢ መነሳሳት ነው ትንሽ ፈቀቅ እካልን ምድብ ውስጥ ከገባን ትልቅ መነሳሳት ይሆናል። አካባቢ እንደ ግልም እንደ ቡድንም እንደ ሀገርም እንትን አለም፣ ተልእኮ አለ። ከዚህ በፊት ከባህር ዳር ከተማ ጋር በዚህ መድረክ ካለኝ ልምድ አንጻር የኛ አገር ተጫዋቾች ብዙ ተጽዕኖ ውስጥ እንዳለን ይሰማኛል። አእምራችን ላይ መሰራት አለበት ሲልም ተናግሮ አለ። መጀመሪያ እግር ኳስ እኛ አንዳንዴ አእምሯችን ላይ መሰራት አለብን ብዬ አስባለሁ ኢትዮጵያውያን ተጫዋቾች ተጽዕኖ ውስጥ ነው ያለ። ነው ማንኛውንም ተጽዕኖ ከብዙ ኔጋቲቭ ጉን ጎን ተናጋሪዎች አሉ። ኔጋቲቭ ኤነርጂ እንትን የሚሉ ነገሮች አሉ። እነሱን እነሱን በውጤት ነው የምናሸነፈው። አሁን ብዙ ተጽዕኖ ውስጥ አለን፣ ብዙ ክስ ውስጥ አለን፣ ብዙ ነገሮች ውስጥ የተባልን ነው። ግን በዛ ተጽዕኖ ውስጥ እንትን ዋንጫ ይዘን ገባን። ይሄ በጣም በጣም የሆነ ምላሽን በውጤት ነው። የብዙ ጥያቄ ብዙ ሰውን ጥያቄ በውጤት መልሰናል። እዛ አሁን ቀጣይ ላይ ያለን ድክመቶች አሟልተም ሲዳማን ከፍ እናደርጋለን ብዬ አስባለሁ። በቀጣይ በካፍ ኮንፌዴሬሽን ዋንጫ ተሳታፊ መሆናችን እንደ ቡድን በደንብ መዘጋጀት አለብን። አብዛኛውን የምስራቅ አፍሪካ ቡድኖች ጉልበት የቀላቅለ ጨዋታን ይጫወታሉ። እሱን ታሳቢው በማድረግም ትኩረት መስጠት ይኖርብናል ያለው ሀብታሙ ታደሰ አያይዞም ከምስራቅ አፍሪካ ቡድኖች ጋር ብዙ ልዩነት የለንም ሲልም ተናግረዋል። እንደ ቲም፣ ያው እንደ ራሴ እኔ ራሴ ማዘጋጀት ነው ያለብን። የጎደልን ክፍተት ያለብን ቦታዎች የአሰልጣኞቹ ስራ ነው። ያው እንደ ራሴ ራሴን ጓደኞች ማዘጋጀት አለብን። ውጭ ሀገር ጨዋታዎች ትንሽ ፊት ያደርጋሉ፣ ትንሽ ጉልበት ሰዓት ያለበት ጨዋታ ነው። በዛ ደረጃ እንዘጋጃለን። ይሄ አስባለሁ። ምናልባት ምን ልዩነት አለን? መጀመሪያ የምታገኙት የምስራቅ አፍሪካን ቲም ነው የሚሆነው ና ምን አይነት ልዩነት አለን ብለ ታስባለ? ከምስራቅ አፍሪካ ቲሞች ጋር የኛ ሀገር ቲሞች ከምስራቅ አፍሪካ ጋር ያለን ልዩነት ብዙ አይደለም ማለት እነሱ አሁን ለምሳሌ አንዳንድ ሊጎች ጠንካራ ናቸው ብዙ ሀገር ተጫዋቾ ይሰበስባሉ ከኤሮፓ ያመጣሉ፣ ግን ስም ብቻ ነው እንጂ እኛ አንዳንዴ ይቺ ኢትዮጵያ የምትባለው ነገር የምትፈጥርብን ተጽዕኖ አለ። ያን ነገር ገሰሰ ማለፍ አለብ ወደም እንት ማለት አለብ እዛ ያው ወደፊት እንሄዳለን ብዬ አስባለሁ። ሀብታሙ ታደሰ ዘንድሮ በሊጉ ጥሩ ጊዜን ባያሳልፍም በኢትዮጵያ ዋንጫ ላይ ወሳኝ ግቦችን በማስቆጠር ሲዳማ ቡና የኢትዮጵያ ዋንጫ ሻምፒዮን እንዲሆን የበኩሉን ሚና የተወጣ ተጫዋች ነው።